እኔ ሕወሓት ደጋግማ ፕሪቶሪያ ፕሪቶሪያ ከማለቷ የተነሳ ፕሪቶሪያ ትግራይ ውስጥ ያለ ከተማ እየመሰለኝ ነው። እንደ ትግራይን የግል ይዞታቸውን ያደርጓል። በቃ የሆነ የኢትዮጵያ አካል እስካት መስል ድረስ ኢቤኤስ የመዘጋት እድሉ ሰፊ ነበር። ኢቤኤሶች ምናልባት ካላወቁት እንዲያውቁት ነው። ይህንን ልክ ስለሆኑ የቀጠሉ እንዳይመስላቸው። ያን ሀሳብ ነበር ታነሳይ ነበር። ኢቤኤስ እንዳይዘጋ ዶክተር አብይ አህመድ ትልቁ ሚና ተጫውተዋል። ከአራት ኪሎ የምትወጣ አጀንዳ የምትፈጠፈጥበት ፍጥነት የምትገርም ነው። በጣም ትገርመኛለች ነች። የሆነ ፍጥፍጥ ነው የሚያደርጉት። አጀንዳ ፍጥፍጥ ነው የሚያረጉት። ሪፎርም ፍጥፍጥ ነው የሚያደርጉት የሆነ ጉዳይ። የኢትዮጵያ ሕዝብ ብልጽግናን የመረጠው ለዐብይ ድል ለመስጠት ነው እንጂ አብዛኞቻችሁ ጎባጣ ኢህአዴግ መሆናችሁን ያውቃል። ብልጽግና እኮ ሀገር የሚመራ ፓርቲ ነው እንጂ ትልልቅ ህፃናቶች የሚውሉበት ደኬር አይደለም። ዝም ብሎ አሞርፎስ፣ ዝም ብሎ ባለስልጣን ሱፍ ለባሽ እያንዳንዱን ጠላቶቹን ሳይፎክር የዘረረ ሳቅራራ የደመሰሰ ሳይዝ ታፈር ያበላ ዝም እንዳለ ገደል ከተተሱ። አብይ አህመድ ጃዋር መሐመድ ጠዋት ማታ አብይ እያለ ጠፋ። አብይ አህመድ እረስቶ ገደሉ መሪነት የሚመስለው መካከብ ነው። መሪነት የሚመስለው ተቃራኒ መቆም ነው። መሪነት የሚመስለው መጣል ነው። መሪነት የሚመስለው መጣጣል ነው። ይሄ ኢህአዴጋዊ ክርስትና የተነሱ አብዮታዊ ዲሞክራሲ አፍ መፍቻ ቋንቋቸው የሆነ ምናምን ሰው በጣም የምትወጠሩ ሰዎች፣ ሰው ሁኑ። ደግሞ የሚያስወጥር ስራ ሰርታችሁ ቢሆን ባልከፋ። ሰው ሁኑ

ሰላም ጤና ይስጥልን ውድ የዮሐንስ ኮርነር ቤተሰቦች እንዴት አላችሁ እንዴት ከረማችሁ እንዴት ሰነበታችሁ አለን አለን አለን እኛ እንግዲህ ዛሬም ዳግም ተመልሰን መተናል ዛሬም ዮሐንስ ኮርነር ተመልሶ መጥቷል የተወሰኑ ጉዳዮችንም የምናነሳ ይሆናል ዮሐንስ ኮርነር ላይክ ሼር ሰብስክራይብ አድርጋችሁ መጀመራችሁን አትርሱ ብለን ነው የምንጀምረው ማለት ነው ዛሬ ተጀመረ ብለን የህወሓትን አስገራሚ ለቅሶ እንፈትሻለን። የኢቢኤሱን ጉድና ከኢቢኤሱ ጉድ ጀርባ ያሉ የአብይን ያልተሰሙ ውሳኔዎች የትም ያልሰማችኋቸውን የአብይ ውሳኔዎች እናነሳለን። በሱ ተከልለን እንግዲህ ያልተሰሙ የተወሰኑ አንዳንድ የአብይ ውሳኔዎችን እስከዛሬ ለሚዲያ ፍጆታ ያልዋሉ የአብይን ምንነትና ማንነት የሚገልጹ ጉዳዮችን እንዳስሳለን። የና መንስቲ ለቅሶንም የምንመለከተው ነው የሚሆነው። አምኒስቲ ኢንተርናሽናል የኮሪደር ልማት ይቁም ብለዋል በመግለጫ። እሺ ምግብስ እንብላ፣ ቁርስ እንብላ፣ አራትስ እንብላ፣ የሌማት ትሩፋትስ ይቁም፣ የገበታ ላይ ሀገርስ ለምን እንትን ይላል። ሰው በዚህ መጠን ይጃጃላል። ግን አምኒስቲ ኢንተርናሽናል የኮሪደር ልማት ይቁም ሲል አብይ አህመድ ምን አለ? ተባለ ተባለ፣ እንዴ መሰል ቀልዶችን ለመስማት 8100 ላይ ኤብላችሁ ላኮች። ከዚህ የበለጠ ስላቅ ኬትም አታመጡም። ከዚህ የበለጠ ቀልድ ኬትም አያመጡም። እነኚህ ሰዎች ጥላቻቸው የግለሰብ ነው፣ የሆኑ የፖለቲካ ቡድኖች መሳሪያ ናቸው ስንል ነበር በሰሜኑ ውጊያ ታስታውሱ፣ ከነበረ ምን ሲያደርጉን እንደነበረ የምናውቀው ነው። አሁን ደግሞ የኮሪደር ልማቱን ተከልለው መጥተዋል። አይመርባችሁ ሰው አትሁኑ አትደጉ ነው የምትሉን። ምንድ ነው የምትሉ ማለት ማለት ስትሉ፣ ይህ ለሀሳብ ራሱ የሚበቃ አይመስለኝም። እንግዲህ መተው ነው። ህዋሀትዬ ምን አለች አሉ። ህዋሀትዬን ሰማች፣ ሰምታችኋታል? ምን እንዳለች መንግስት የፕሪቶሪያውን ስምምነት እየጣሰ ነው የሚል መግለጫ አወጣች። እኔ ህወሓት ደጋግማ ፕሪቶሪያ ፕሪቶሪያ ከማለቷ የተነሳ ፕሪቶሪያ ትግራይ ውስጥ ያለ ከተማ እየመሰለኝ ነው። እንደ ምንድ ነው ምትሉት? ምንድ ነው ምትሉ ማለት ምንድነው? ነው ማድረግ ያለብን ፕሪቶሪያ ፕሪቶሪያ ፕሪቶሪያ። ደቡብ አፍሪካዎች ራሱ ፕሪቶሪያ የሚለውን ሰውም እንደ ደብረጽዮን ደጋግሞ አልጠሩትም። ምንድነው ነው የምታረቃቀሱት? ምንድ ነው ወላጅ እንዳመጣ የኬጂ ተማሪ የምትቀብጡብን እነኚህ ሰዎች ፖለቲካል ግራውንዳቸውን ጨርሰው ታውቃላችሁ። ሰዎች ልጅ እያሉ የሚያሳዩትን የልጅነት ጸባይ በ በደንብ ያረጀ እድሜ የጸጋ የሆናቸው በጣም ያረጁ ሰዎች በስተመጨረሻ ላይ እንደ ልጅ ነው የሚሆኑት። ቲፒኤልኤፋውን ፖለቲካዊ ህፃን የሆነችብን እሹሩሩ በሉኝ አሽሞን ሙኑኝ እሹሩሩ ብላችሁኝ ስታበቁ ልቧጭራችሁ ልጸዳዳባችሁ። በቃ የሆነ ቅጥ አምባሩ የጠፋበት የምትፈልገውንም ማታውቅ የሚያስፈልጋትንም ማታውቅ ረሃብም ቁንጣንም እኩል የሚያስጨንቃት ድንዙዝ የሆነችው እንዴ ምን አድርጉ ነው የምትሉን? ፕሪቶሪያ ፕሪቶሪያ ነግሬያችሁ ነበረ። ታደሰ ወረደ መቀሌ ሳይደርስ ነው ለቅሷቸው የጀመሩት፣ ነው የጀመሩት። ገና ይቀጥላሉ። ባይዘዊ ወዲ ወረደ ይወርዳል። በደንብ ነው የሚጠቀሙበት በዛ። በጣም ብዙ ነጥቦችን ይዣለሁ። ነገ አነሰዋለው ነው ብዬ ነው። ህወሀቶች እንደምታውቁት ሆዳቸውን በተክሊል ነው መሰለኝ ያገቡት። እናንተ ሰዎች ስልጣናችሁን በተክሊ ነው እንደገባችሁት? ምንድን ነው እንዲህ ለስልጣን እንዲመሆን ለከርስ እንዲመሆን ለእህል እንዲመሆን ውችስ፣ በጣም ሮንግ ጤና ቢስ ሰዎች ሆነዋል። ሰዎች ፈጣሪ ጤናቸውን እንዲመልስላቸው ነው የምታገሉ። ማለት ትግራይን የግል ይዞታቸው ነው ያደርጓል። በቃ የሆነ የኢትዮጵያ አካል እስካት መስል ድረስ የሚያስቡት የሚንቀሳቀሱትና ገና ካሁኑ ለቅሷቸውን ጀምረዋል። ይቀጥላሉ። ይቀጥላሉ እንደዚህ አቁመው አይቀጥሉም እና በጣም ስለገረመችኝ አንስቻ ትልለፍ ብዬ ነው። ወደ ኢቤሱ ጉዳይ እንመለስ። ኢቤስ ያው እንግዲህ ብዙ ነገር ተፈጥሯል ምናምን። አሁን እኔ ስለ ብርቱካን ኬዝ አላነሳም። እኔ ብርቱካን ብርቱካን እንዳልበላ አርጋይ ነው ሄደች ማለት። ብርቴ ውሃ ጠጡ ብላን ነው እንደ ሀገር ውሃ ጠጭኝ ነው ያላት። ብርቴ ውሃ ጠጭን አስ ብላን ነው የሄደችው። ግን እኔ ከኢቤሱ ጉዳይ ጋር አያይዤ የዶክተር አብይን አንድ ውሳኔ ማንሳት እፈልጋለሁ። ኢቤሶችም ምናልባት ካላወቁት እንዲያውቁት ነው። ይህንን ልክ ስለሆኑ የቀጠሉ እንዳይመስላቸው፣ ኢቤኤስ የመዘጋት እድሉ ሰፊ ነበር። አብዛኞቹ ባለ ክራቫቶች እንዲዘጋ ይፈልጉ ነበር። በጥፋቱ ይዘጋ ምናምን የሚል ድምዳሜ ላይ ደርሰው ነበር። በዚህ መሀል ግን አንድ ድምፅ ከወደ አራት ኪሎ ተሰምቷል። ያ ድምፅ የአብይ አህመድ አሊ ነው። ዶክተር አብይ አህመድ አሊ እንዲህ አይነት ከባድ ሰት ተፈጽሞ ሳለ ማሳያ እንዲሆን ያመጣወት ኖ መዝጋት የለብንም፣ እስከ ዛሬ የሄዱበትን መንገዶች ማየት አለብን፣ እስከ ዛሬ የተሰሩትን ጥሩ ስራዎች ማወቅ አለብን ብሎ ነው እድል የሰጠው። እድል የሰጠው የአጥፊዎች መጠቀሚያ ሆነዋል ነኝ ሰዎች ታስታውሱ ከነበረ እኔ ኢቤስ ኢቤስ ኢቤስ ኢቤስ ሲባል ኖ መጠቀሚያ ሆኖ ነው መዝጋት ከሚለው ስቴባክ አርገን ትንሽ ወደ ኋላ ሆነን ማየት አለብን ብዬ ነበር። ያን ሀሳብ ነበር ሳነሳይ ነበር። ኢቢኤስ እንዳይዘጋ ዶክተር አብይ አህመድ ትልቁ ሚና ተጫውተዋል። እሳቸው ናቸው ኖ አይዘጋም፣ ያ መሆን የለበትም በአንድ ስህተት። ላለፉት ረጅም ዓመታት የተገነባ ተቋም መፍረስ የለበትም። እዚህ ጋር ተቋም ይፍረስ የሚሉ አንዳንድ ሰዎች ይዘጋ የሚሉ ሰዎች ሼር ይሽጥ የሚሉ ሰዎች የተቋም ግንባታ ዋጋን የማያውቁ ናቸው። አብይ ተቋም ግንባታ የሚያመጣውን ድካም ያውቀዋል። በእያንዳንዱ መንገድ ውስጥ ተቋም ሲገነባ ይኖረ ሰው ነው። የተቋም ግንባታ የሚያመጣውን ጫና በደንብ ነው የሚያውቀው። በተቋም ግንባታ ውስጥ የሚኖሩ መፍረከረኮችን በደንብ ነው የሚረዳቸው። ይህንን ስለሚያውቅ ምን አደረገ? ኖ አለ። ኖ አለ እና የቤተሰቦችም ይህንን ወቁት ማለት እድል በመስጠት የሚያምን ሰው ስለሆነ ነው። ይሄ ይሄው ነው። በቀጥታ በራሳቸው ትእዛዝ ነው ኢቢኤስን ማስቀጠል የቻሉት። ካብይ ውሳኔዎች የሚገርመኝ ታንኩም፣ ባንኩም፣ እሳቱም በእጁ እያለ የማያቃጥልባቸው ጊዜያቶች ናቸው። የኢቢኤሱ ጉድ ከጀርባው ብዙ ድራማ አለው። እጁ ረጅም ነው። ግን እኔ ተደጋጋሚ ስናገር የነበረው በዛ ውስጥ ነው ዛትማች ጠንካራ የሆነ እንደ ተቋም የተደረገ ደባ አይደለም የሚል እምነት ነበር። ግን ይህንን የተረዱት ይሄ የገባቸው አብይ አሕመድ አሊ የሚባሉ ሰው ለተቃውሞ መቀጠል ውሳኔ ሰጥተዋል። አሁን በተቃዋሚው ጎራ የጌታቸው ረዳ እንትን ቤተመንግስት መግባት እስካሁን እያለቀሱ ነው፣ ማለት በጣም አስከፍቶናል ምናምን ነው የሚሉህ ገብተዋል በጣም አስከፍቶናል፣ በጣም እንትን ብሎናል ምናምን። አቤ ኤክስትሪም ሄዶ ምናልባት ለጌታቸው አሰፋን እድል ሊሰጥ ይችላል፣ በጊዜ ከተመለሰ ዘመነ ካሴ ግን ይሰራል። ምንም አይሰራም እኮ ምንም ጥቅም የለውም ረብ የለው እና ዶክተር አብይ የሚወስናቸው ውሳኔዎች እንትን ናቸው። ይሄ በደንብ ማዕከል ያደረጉ ናቸው። ባይዘወይ ለኢቢኤስ ብቻ አይደለም። አንዳንድ የመንግስት ሚዲያዎች ውስጥም ያላችሁ ሰዎች አብያብይ ስለሆነ ነው የቀጠላችሁት። ተቋሙን ባይዘጋውም በያዛችሁት ፖዚሽንም የምትቀጥሉት አብይ አብያብይ ስለሆነ እድል በመስጠት ስለሚያምን፣ ውሳኔ መስጠት ስለማይችል ግን አይደለም። ውሳኔ የተሰጠቀን እንደማትቀጥሉ ታውቁታላችሁ። ደጋግሜ እንደምለው የኢትዮጵያ አብዛኛው ችግር የሚመነጨው የብልጽግና አዳራሽ ውስጥ ካሉ ሰዎች ንቃተ ህሊና ማነስ ነው። ዩኖ ዋት አይ ሚን ከአራት ኪሎ የምትወጣ አጀንዳ የምትፈጠፈጥበት ፍጥነት የምትገርም ነው፣ በጣም ትገርመኛለች። የሆነ ፍጥፍጥ ነው የሚያደርጉት፣ አጀንዳ ፍጥፍጥ ነው የሚያደርጉት፣ ሪፎርም ፍጥፍጥ ነው የሚያደርጉት። የሆነ ጉዳይ እኔ ይገርምኛል። ትዕግሥቱ ትናንትና ማንስ ይላችኋል አሁን ሌሎቹ ሰዎች ቢሆኑ አሰብኩት እኔ እንደ ኢቢኤስ አይነት ነገር ተፈጥሮባቸው ሳልኳቸው የሆኑ የሆኑ ሰዎች እንዲ ዝም ብዬ አቢ በዛ ሰዓት ምን ሊል ይችላል? እስቲ ቆይ እንስማ እናዳምጥ። እኔ ብልጽግናዎች አንዳንድ ብልጽግና ሁሉንም እያልከዋል ነው ባይዘወይ እኔ ደጋግሜ ብልጽግና ብልጽግና ብልጽግና ብልጽግና ምለው ማለት ነው። ልክ የሆኑ እየመሰላቸው ስለተቸገርኩ ነው። ይዘ በጣም ልክ የሆኑ የኢትዮጵያ ሕዝብ በባለፈው ምርጫ እድል የሰጠው ለአብይ አሕመድ ነው። ለአብይ አሕመድ በተሰጠ እድል ውስጥ ነው እያለፋችሁ ያላችሁ። ጤን መርሳት የለባችሁ። ማን ያውቃል አንተን ማን ያውቃል? እናቶች ምርጫ ቦርድ ሄደው እኮ የምርጫ ካርድ ላይ ያንተ ፎቶ እያለ አብይ ያለበትን አስመርጡኝ ያሉባቸው አካባቢዎች ነበሩ። የኢትዮጵያ ህዝብ ብልጽግና ነው የመረጠው ለአብይ እድል ለመስጠት ነው እንጂ አብዛኞቻችሁ ጎባጣ ኢህአዴግ መሆናችሁን ያውቃል። ምንም ይሄ የሚሳት ነገር እኮ አይደለም። አሁንም ለአብይ በሚሰጥ እድል ውስጥ መቀጠል አይዶንት ቲንክ ሶ ወርክአውት የሚያደርግ እንደዛ እስከ መቼ ያዝላችኋል? ብልጽግና እኮ ሀገር የሚመራ ፓርቲ ነው እንጂ ህፃናቶች የሚውሉበት ደኬር አይደለም። አንዳንዶቻችሁ ደኬር አድርጋችሁታል። የብልጽግና ፓርቲ የምቾታችሁ ማስጠበቂያ አዮ ኬሪሚ ትቀልዳለ እንዴ? ምን ነው የሚያመ እስቲ የመደመር መንገድን አንብበው ትንሽ ሌላውን ቶ የመደመር መንገድን አንብበውና ለብልጽግና መምጣት የተከፈለውን ዋጋ ታየዋል። የመደመር መንገድ የሚሄንበትን ርቀት ታሰለዋል። መደንገጥ ከቻል ካትሊስት አንዳንዶቹ መደንገጫቸውም ማሰቢያቸውንም ማላመጫቸውንም ማላገጫቸውንም የሸጡ ናቸው። የተሰጣችሁን እድል እወቁት። ስለማያውቅ አይደለም፣ ስለማያውቃችሁ አይደለም። ልክ እንደ ቤሶቹ ልክ ስለሆናችሁ አይደለም። ሴረኛ ስለሆ ስላልሆናችሁ አይደለም። ከብልጽግና አዳራሽ እንደወጣችሁ ለወንድ ሰዎች ደውላችሁ ወሬ እንደማታቀብሉ አቢ ስለማያውቅ ምናምን አይደለም። መቀጠል ስላለብን አንዳንድ ውሳኔዎች ከግለሰብ እሳቤ በላይ ከፍ ስለሚሉም ጭምር በደንብ ማለት ነው። እና አንዳንድ ሰዎች አሁን አንዳንድ ውሳኔዎችን ሲያዩ አቢ ምንካው ምናምን ይላል። አቢ ምንም አልነካውም ምንም አልነካውም በዚ ምንምም አይነከውም? እሱ አሁን ቬትናም ነው ያለው ህልሙ ሩቅ ነው ሰፊ ነው ሩቅ ነው የሚያለመው ሩቅ ነው የሚሄደው እና አሁን አንዳንድ ሰዎች ይመጡና ምን ይሉናል በቃ አሁን ነገሮች ወደ ማብቂያቸው ነው። አብይ ገና እየጀመረ ነው። ገና እየጀመረ ብልጽግና ገና እየጀመረ ነው። ገና እየተንደረደረ ነው። ገና እያሟሟቀ ነው። ገና ጡንቻውን እያዳበረ፣ እያንዳንዱን ጠላቶቹን ሳይፎክር የዘረረ ሳያቅራራ የደመሰሰ ሳይዝት አፈር ያበላ ዝም እንዳለ ገደሌ ከተተሷ ብያነው። አብይ አሕመድ ጀዋር ብሎ ሲናገር ሰምተን አናቀ። እኔ አላ አስታውስ። ጀዋር መሐመድ ጠዋት ማታ አብይ እያለ ጠፋ። አብይ አሕመድ እረስቶ ገደለው። ዝም ብሎ አጠፋው። ዝም ብሎ አከሰረው። ገብቶ እነገዱ እነላቃ እያለው ምናምን ምናምን ከመጀመሪያው የብልጽግና ጉባኤ ጀምሮ ሲሸርቡ ነበር። አብይ አህመዴን ያውቃል። እንኳን አብይ እኛም አውቀናል። አንዳንድ ሰዎች ታስቁኛላችሁ። እናንተ ያወቃችሁትን ነገር አብይ አያውቅም ብለህ ታስባል? ምንም ያምን ድንዙዝ እንዴ ማያውቀው? ደህነት የነበረ ሰው እኮ ነው። እና ከመጀመሪያው የኢህአዴግ እንትን ጀምሮ ኧረ ነገዱ እንዲያረጉ ነው ምናምን ሲባል ሊሆነ እንትን፣ አብይ ያውቃል እኮ ምናምን ይባላል። ዝም አላቸውና ራሳቸው ሄደው ቀለሉ። እራሳቸው ሄደው ገደል ገቡ። እኔ ይገርመኛል፣ አብይ ለምን እንደማይሰነዝርባቸው ዝም ብሎ ያጠፋቸው ቲፔሌፍ ንያት አሁን ቲፔሌፍ እስከሚቀጥለው ጥቂት ወራት ውስጥ ክፍልፍልፍልፍል ነው የምትለው አብይ ምንም አላረጋትም። በጣም በሚገርም ሁኔታ አብይ የፕሪቶሪያ ስምምነት ተፈርሞ ሲመጣ የሽግግር መንግስት፣ የትግራይ ሽግግር መንግስት ውስጥ ጊዜዊ አስተዳደር ውስጥ ብልጽግናን አልወክልም አላስገባም እና አብርሃም በላይ አይገቡም ብሎ ቁጭ አደረገ። ምን አይነት ውሳኔ ነው? ብሎ ሰዎች ጭበት እንዲህ እንደሚሆኑ ስለሚያውቅ ሰጣቸው። ድሉን ሙሉ በሙሉ አብይን የትግራይ ችግር አድርገ ልታመጣልኝ አትችልም። ከአብይ ድንቅ ውሳኔዎች ውስጥ አንዱ ይሄ ነው። ምንም እጁ የለበትም እዚህ ውስጥ። እያንዳንዱ ውሳኔ ውስጥ ህውሓትና ህውሓት ብቻ ነው የወሰነው። ህወሀት ራሱ የሚቃወመው ሲያጣ እርስ በራሱ ተጣልቶ መቃወም ጀመረ። ካልተጣላ የሰራ አይመስለውም። ግምገማ ካልተቀመጠ የሆነ ነገር የተጠቀመ የጠቀመ የተጠቀመን አይመስለውም። ጤነኛ አይደለም። ህወሀት ማለት እንደዚህ ናት። በቃ አብይም ማለት እንደዚህ ነው። ዝም ይላቸዋል። ዝም እና አንዳንድ ሰዎች

እንዴት አድርጎ እንደ ያከሽፋችሁ የፈለገ ብትወጠር የፈለገ ብትነፋ የፈለገ ብትቆለል እንስ ብሎ ይገነድሳቸዋል ዝም ብሎ አሞርፎስ ዝም ብሎ ባለስልጣን ሱፍ ለባሽ የተቸገረ እንደ ልብ የማይናገር ከእናንተው ስንት ሰው ነው የኋላ በር እያስከፈተ መኪና ውስጥ የሚቀመጥ መጥፎ ካልቸር ነው ብዙ የኢህአደግ ወንድሞቻችን የበላው ይሄ ነው ውስጣቸው ቀፎ ነው። ባዶሱ በሱፍ ምክንያት ካልተከፈተ የማይወርዱ የማይወጡ በቃ የተከበሩ ያስከበሩ። ፎርጌት ኢት። ሰውን አንተ ሰውንና ስራ ምኑ ጭንቀቱ? ልትሞት እኮ ነው። ምን ያሰቃይሃል? በሱፍ ውስጥ ሰውን እንደ ሰው ተራመድ፣ ሰው ውደድ፣ አልቅስ፣ ሳቅ፣ እርዳ፣ ስራ። ስም ብሎ ከኋላ ወንበር እንደዚህ እንደዚህ ጥሩ አይደለም። የኋላ ወንበር በሽታ ከናንተ ውስጥ ተነቅሎ ሲወጣ ሰው መሆናችሁን ስታቁ ያ ሾፌር ያ አጃቢ አጃቢ አንድ ቀን ከሞት ሲያድንህ ሰው እንደሆነ ይገባሃል። ሰውሁን በጣም የምትወጠሩ ሰዎች ሰውሁኑ ደግሞ የሚያስወጥር ስራ ሰርታችሁ ቢሆን ባልከፋኩ። ሰውሁኑ ዝቅ ብሎ ይጥላቸዋል። ሳይሸልም አፈር ያበላቸው፣ ያየነውን ነው። ገላጭ የሚያስፈልገው ጉዳይ አይደለም። አንዳንድ ሰዎች ለምንድን ነው እንደዚህ የምትለው፣ አብይም ብቻ ምን አይ ነው ምን እንደሚያደርጉ ታዲያ? አዎ፣ አብይ ብቻውን አይደለም። ብቻውን እንዳልሆነ ዝም ብለ የቬትናም አብይ የሄደበትን የቬትናም ፎቶ ዙም አድርገውና ው ብቻውን እንዳልሆነ ይገባቸዋል። ሰው ማብቃት፣ ሰው መስራት የሚባል ፍልስፍና አለ። በሰው ማብቃት ውስጥ ከፈሩ ካየናቸው ሰዎች ውስጥ አንዱ ለምሳሌ አሁን ሳንዶ ካንደበበ አሉ። ለህልም የታመኑ፣ ለመንገድ የታመኑ፣ መደመርን የሚያውቁ፣ ባለመደመሩ የገባቸው ስራ መስራት የሚያውቁ ብቻውን አይደለም። ይሄን ስል ብቻውን ነው ምናምን አትበለኝ። የአብይ መረብ ብዙ ያጠመዳቸው፣ ብዙ የያዛቸው እየሰራቸው የመጡ ሰዎች አሉ። ዝም ብሎ አልመጣም። ለዚህ ነው እኔ አንዳንድ ሰዎች አብይ ብቻውን መስሏቸው አድቫንቴጅ ለመውሰድ ስለምትሞክሩ እስቲ የመደመር መንገድን አንብቡት፣ እስቲ መደመርን አንብቡት እስኬ ሰውየውን የቀደመ መንገድ ትንሽ ለመመራመር ሞክሉ። ተቋም ግንባታ ላይ ያለው አስተሳሰብ ምንድነው? ሰው ኃይል ግንባታ ላይ ያለው መረዳት ምንድን ነው? እዩት። እናንተ ብቻ አንዳንድ ጊዜ አንዳንድ ጊዜ ያስቁኛል። ሶሻል ሚዲያ ላይ የሚወደድ ውሳኔ ለመወሰን ሲጣደፉ እሱ አይደለም። እኔ አንዳንዴ አብይ ሁላችንም የሆነ አይነት መንገድ እየሄድን በድፍረት ብቻውን የሚሄድባቸው መንገዶች አሉት። ሪስክ ቴከር ነው። አይ ቲንክ ይሄ ሪስክ ቴከርነቱ ነው አሁን ላለበት ደረጃ ያበቃው። ድንቅ ድንቅ ውሳኔዎችን ነው የሚወስኑ እኔ አሁን እዚህ አንዳንድ ሰዎች በጣም ጀግና እኮ ናቸው እኚህ ሰዎች ከአቢይ ጋርም አልሰሩም እንቢ ብለው አሜሪካ ሄዱ ምናምን የምትሏቸው ሰዎች፣ እንደው ነውር ነው እንጂ ስነ ምግባሩ አይፈቅድም እንጂ እከሌ እኮ ከካሜራ ጀርባ አቢይ ጋር እየሄደ ደጅ ጠናል ብዬ ስሙን ብጠራ ሙዴ ነው እከሌ እኮ ከአቢይ ጋር በጣም ወዳጅ ነው ብዬ ባሳዝናችሁ ደስ ይለኛል። ግን ህጉ አይፈቅድማ። ህጉ አይፈቅድ። ሴንስ ያየሁትን የሰማሁትን ሁሉ አላወራም እዚህ መጥቼ። እሱን ሁሉ ባወራ አይኖ ሚሊየንስ ቪው አገኛለሁ። ችግር የለብኝም ግን እናንተን እንደ ሌጀንድ መጠዋቸው ሰዎች ይቀላሉ። እና ደግሞ ከአገር ጥቅም አንጻር ምንም ነው የእነሱን ሰዎች ስም ማንሳት። እናንተን እንደ ጀግና መጠዋቸው ሰዎች እየሄዱ ደጅጠናሉ አብይስ ትናንት ያሳደዱት የሰደቡት ሰው እንዳይሆን ያቆሙት ሰዎች ናም ዛሬ አጠገቡ ሲሄዱ ምንም ችግር የለበትም። ሁለት ሶስት ቀን አብሯቸው ሊያሳልፍ ይችላል። ችግር የለበትም። የሚያሳያቸውን የሚሰራቸውን ሀገራዊ ፕሮጀክቶች የገበታ ለሀገር ፕሮጀክቶች እንደ ልጆቹ እጃቸውን ይዞ ያሳያቸዋል። ቂም አይዝም። እኔ ስልጣኑን ባገኝ ጸልሁ ቻላ አላገኝም። ይገርመኛል አንዳንድ ሰዎች እና ድንቅ ድንቅ ተግባር ነው የሚወስድ ነው ማለት ይገርመኛል። ውሳኔዎቹ እና ከኢቢኤሱም ጀርባ ያለው የመቀጠል ውሳኔ አብይ አሕመድ ምን ማለት ነው የሚያስቀጥላችሁ ታውቃላችሁ በሚዲያ ሲሰራ የነበረውን ፕሮፓጋንዳ ከነ ጥፋታችሁም ቢሆን እድል መስጠት አይነው። እኔ ብዙ ጊዜ ብያቸዋለሁ። እነ እነማዛ ተፎግረው ነው እንጂ ፋናና ቢሲ ምናም ቢያሳዩ ያበደ ነበር ባይዞ አንጃዎቻቸው አሉ እና አንጃዎቻቸው እንዳይገኙባቸውም ይመስለኛል የኢቢኤስን የመረጡት። ምጥራ ጥርቅሙ ግልብ ግልብ የሚያገል ታሪክ የለም እንደው ሀገር እመራለው ተቋም እመራለው የሚል እሳቤ ጭቅላቱ ላይ ውል ብሎ ማያውቅ እጁ ላይ ሲገባ ብርቅ የሆነበት እርስ በእርሱ ወርሺፕ በመደራረግ የተጠማመደ መሪነት የሚመስለው መካከብ ነው። መሪነት የሚመስለው ተቃራኒ መቆም ነው። መሪነት የሚመስለው መጣል ነው። መሪነት የሚመስለው መጣጣል ነው። ይሄ ኢህአዲጋዊ ክርስትና የተነሱ አብዮታዊ ዲሞክራሲ አፍ መፍቻ ቋንቋቸው የሆነ ምናምን ሰዎች በሽ ናቸው እና የቀጠላችሁት አብይ አብይ ስሎ ሌላ ምን ነገር የለውም እና ቴፔሌፍም እያለቀሰች ነው። አምነስቲም እያነባ ነው። አቡቹም አስገራሚ ውሳኔዎቹን እየወሰነ መንገዱን እየቀጠለ ነው። እኛም እየተመላለስን አቡቹን ነው ምናነሳው። እናንተ አልቅሱ። እንኳን እኔ እናንተም አብያ ቢይ ብላችሁ አይደል እንዴ እንትን የምትሉት። እኔ እንደውም አብያ ቢይ ብሎ ምንም ዊዛ ቤነፊት ነው ደስ ስለሚለኝ። እናንተ ግን ብቻ እንደዛ ነው። እነዚህን ያልተሰሙ ልክ እንደ ቤሱ ጉዳይ ደግሞ ሌሎች ያልተሰሙ ጉዳዮችን መለስ ቀለስ እያልኩ የማነሳላችሁ ነው የሚሆነው እንደዛ ነው። እኔ ግን ሁሌም እንደምለው እንደማይለወጥ አንድና ውድ ቃል አዲስ ትውልድ አዲስ ተስፋ ባይዘ በአዲስ ትውልድ አዲስ ተስፋ ውስጥ አዲሱን አብያዊ እሳቤ ማንሳት አዲሱን አብያዊ ፖለቲካ መንበር ነበር። ምክንያቱም የቀደመው መንገዳችን ውስጥ አዎ፣ ደማል የቀደመው መንገዳችን ውስጥ አዎ፣ ሴራ ለእሱ ሴራ ማውራት አቅቶን አደለም፣ ግን ያልተነገረ ብርሃን፣ ያልተወራ ብርሃን፣ ያልተተረከ ከፍታ እዚህ ያለ እንትን ማለት ብዙም አስፈላጊ አይደለም በሚለው ነው። ሁሌም እንደምለው እንደማይለወጥ አንድና ውድ ቃል አዲስ ትውልድ አዲስ ተስፋ። ሁሉም ጥሩ ይሆናል። የእኔና የእናንተ ሀገር እንደ ልማዷ ታሸንፋለች። ዮሀንስ ኮርነር ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ፈጣሪ ኢትዮጵያና ሕዝቦቿን አብዝተው ይባርክ።